ሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድናይ ተከበራችሁ የፎዚ ቤተሰቦች ሰላም ብያለው። አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ጥሩፍ ይበልልኝ እያልኩኝ እንሻላ ዛሬ ደግሞ የሲፈት መንገድ ክፍል ሶስትን ይዤ መጥቻለሁ። ለምታበረታቱ በሙሉ ከልብ ነው ማመሰግነው። ጀዛኩሙላህ ኸይረን እያልኩኝ ወደ ታሪካችን እንቀጥላለን። እንግዲህ የሲፈት መንገድ ክፍል ሶስት በሱለይማን አደሜ የተጻፈ ነው ማለት ነው። ባለፈው ሳምንት እማዬ አንዱን አውርታ ጥግ ሳትይዝ ሌላውን ወሬ ሌላ ሰው ቀድሞ የሚያወራበት ይመስል ታከታትለዋለች። እናቷ ቁጭ ቁልጭ እያሉ ይመለከቷታል ብለና ያቆም ነው። እማዬ አንዱን አውርታ ጥግ ሳትይዝ ሌላውን ወሬ ሌላ ሰው ቀድሞ የሚያወራበት ይመስላል ታከታትለዋለች። እናቷ ቁልጭ ቁልጭ እያሉ ይመለከቷታል። እናቷ ታመውባታል። በእሷ ልብ ውስጥ ግን እንዲሁ ነውም፣ ጤነኛ ናቸው። በዚህ መልኩ ከጎኗ መኖራቸው እልፍ አእላፍ ዋጋ ያለው ብቸኛና ተመራጭ ጉዳይ ነው። እሳቸው ባይኖሩ ኑሮ ማነሽ ብትባል እገሊት ነኝ ብላ የምትመልሰው ይኖራት አይመስላትም። እናቷ ብቸኛ ማንነቷ ናቸው። የጎደለባቸውን ዱንያ ሁሉ ለመሙላት በቀጫጫ እጆቿ ትታገላለች። የሚወዱት ቡና እንዳይቀርባቸው በሌሊት ወጥታ ጎዳና ትቀመጣለች። እናቷ ጉሌት እየዋሉ እሷ ቀለም አምባ ትምህርት ቤት ትማር ነበር። በአሶሳው የምኒልክ ፊት አውራሪ ሸህ ሆጀሌ ቤተ መንግሥት ፎቅ ላይ ባለው የቀለም አምባ አንደኛ መለስተኛ ሁለተኛ ደረጃ ትምህርት ቤት የሰባተኛ ክፍል ተማሪ ሆና ነው። እናቷ ድንገት ወድቀው ያፊዝ ያደነግዝ እንደ ዞረው ሰው ሆነው የአስራ የስራ አካላቸውን ድንዛዜ የሸበበው በዛ ወቅት ሲፋ የምታደርገውን በማጣት የማናገሩ የማይናገሩ የማይጋገሩ እናቷን ታቅፋ ከትምህርት ቤት የቀረችው ታገላብጣቸው ትስማቸው ትልሳቸው ነበር። በዚያን ጊዜ በእናቷ ልጅ በእናቷ እጅ ላይ የነበረውን ገንዘብ ለሕክምናና ለቤት ወጪ በማድረግ ሕክምናውን ሳይጨርሱ ስላቆሙም ኑሮ የሚሰነዝረው እያንዳንዱ ብትር እያሳመማት ህመሞቿ በአይኖቿ ይወልዱ ነበር። አሁን ያንን ስሜት ወጥታ ከእሳቸው በኋላ ወደ እሷ የወረደውን የህይወት በረዶ ለመቋቋም ላይ ትቼ ስትል ለመቋቋም ላይ ትቼ ስትል እንደ እሷ ጉሊት የሚውሉ ልጆች በአትክልት ተራ እየሄዱ ሽንኩርት፣ ድንች፣ ቃሪያ ለቅመው አምጥተው እንደሚሸጡ አንድ ጓደኛዋ ትነግራትና ከልጆቹ ጋር ትሄዳለች። ዛሬ እኒያ አረጋዊ ባለ ጀርጋ አጋጺም በሰጧት ሁለት መቶ ብር የመቶ ሀምሳ ያልተቀለመ የመደብ ሽንኩርት በማምጣት በተመሳሳይ ሰዓት እዛ ቦታ ላይ ወጥታ ተቀመጠች። ዛሬ አልበረዳትም። ዛሬ አንገቷ ወደ ጉልበቶቿ አልተደፉም። ዛሬ የብርዱ ስለት ዶልዱሟል። ዛሬ መንገዱ የሚያዜመው የሐዘን ስልት ጠፍቷል። እኛ ሰዎች ትንሽ ነው የሚያስፈልገን። በችግር ጊዜ ትንሹ ብዙ ሆኖ አድማሳችንን በመሸፈን የልባችንን መቅነጢስ እያዞረ ደስታችንን እንዳብብ ይሆናል። በተቀመጠችበት የምትጠብቀው የሚገዛትን ሳይሆን እኛ አረጋዊ ብቻ ሆኖ አንዴ ወደ ግራ፣ አንዴ ወደ ቀኝ ደግሞ ወደ መስጂዱ አቅጣጫ ደግሞ ተሰናብተዋት በሄዱበት አቅጣጫ አስቀልላ ትጠብቀዋቸዋለች። ብቅ አላሉም። አሁን በትልቁ ሰጊድ ከድር መሆናቸው እየተሰማት ሄደ። ግን ግን ለምን ፌስታሉን አመጣለሁ ብለው ሳያመጡ ቀሩ? እሳቸው ሰጊድ ከድር አይደሉም እንዴ? አንዳንዴ ሰጊድ ከድርኩ ቃል ገብተው ቃላቸውን አያጥፉም። እማዬ ነግራኛለች፣ ትላለች ፍለጋ በላከቻቸው አይኖቿ አስፋልት መንገዱን እየዳበሰች በዛ መሀል አንድ ወጣት አዛውንቱ ከሄዱበት አቅጣጫ መጣ። ቀጥታ ወደ ሲፋት በማምራት አፍጥጦ አያት። ሲፈት ደነገጠች። ሊዘርፋት ሊደፍራት ሊያንገላታት መስሏት ያፈጠጡት አይኖቿን በድንጋጤ ውስጥ አድርጋ መልሳ አየችው። ዝም ስላለ ግራ በመጋባት ምንድን ነው አለችው። ድንገት ማፍጠጡ ያስደነገጠው ወጣትም እ ይቅርታ አስፈራራውሽ እንዴ፣ እሺ፣ የያዝሽውን ሽንኩርት ግማሽ ሽጭልኝ በማለት ገንዘብ ከኪሱ በማውጣት በፌስታል የሆነለትን ሽንኩርት ተቀብሎ ከሽንኩርቱ ዋጋ በላይ ሰጣት። መልስ እንዳትመልስለት ያቀበላት ዝርዝር ዝርዝር ገንዘብ በመሆኑ ወንድም፣ ይህ እኮ ያልፋል በማለት ከሰጣት ላይ የራሷን ቀንሳ ለማስቀረት ስትሞክር ከሷ እየራቀና መንገድ እየገባ ምንም አያልፍም አለና እየሳቀ በመጣበት ተመልሶ ሄደ። ብትጠብቃቸው ቀሩ። ሲቀሩ ለሁለት ቀን ለቀቅ አድርጓት የነበረው ብርድ ዳግም ይሰማት ጀመር። ሁነኛ ሰው ሲርቅ በንፋስ ውስጥ የጎደለን አንዳች ክፍተት መሙላት የሚችልና ሞልቶ ያሳየ ሁነኛ ሰው ሲርቅ ይበርዳል። አየሩ ባህሪውን ቀይሮ ውስጥን ያንዘፈዝፋል። የነገሮች ትርጉም ይወላከፋል። ሲፈት በብርዱ ብቻ ሳትቆም መንገድ ይከፋት ጀመር። ለምን ህይወት እንድህ ካጠገቧ እየሄደ በዛው የሚቀረው? ሰዎች እንደከበዳት ከበዳት አይገባትም። ግንባሯን የሞላ ሀዘን ጉልበቷን ፊቷን ጥሎባት ተደፍታ ዝም አለች። የእናቷ ነገር ሲጨመርና ሰጊድ ከድር በአንድ ቀን በዛው መቅረታቸው ሲደመር ቀሪ ተራፊ የኑሮ ጣዕም አለመኖሩን በማሰላሰል ላይ እያለች አሰላሙ አሌይኩም ሲፋ የሚል ድንገተኛ የአዛውንቱ ተደጋጋሚ ድምፅ ጆሮዋ ገባ። ቀና አባባሏ ድንገቴ ደስታ እንደ ደቂቃው ሰው ሆኖ ነው። ከቅምጧ የነቀላት አንዳች ፈንጠዚያ የታጠፈ እግሮቿን ድንገት በቁም ዘረጋላት። ወአሌይኩም ሰላም አባባ፣ መጡ ጠፉብኝ እኮ አለችና ተነስታ ቆመች። እንድትቀመጥ እየነገሩ ቀድመው ያንኑ አቧራ እፍ ብለው አረፍ አሉ። ወዲያውም ከኪሳቸው ፌስታሉን እየመዘዙ ጎሽ ጎሽ፣ ሽንኩርታቸውንም ተሸጧልና አሏት። ወዲያው እኚህ ሰውማ ሰይድ ከድር ናቸው፣ ፌስታሌንም ንቀው አላስቀሩብኝም በማለት ከራሷ ጋር እያወራች ሳለ ድንገት ሽንኩርታችን ሲሉ ቀደም ብለው ሳይሸጥ አይተውት ነበር ማለት ነው በማለት ያሉትን መልሳ ለማዳመጥ እየመከረች አይ በቃ ሰጊድ ከድር ናቸው መሰለኝ አለች። በአይኖቿ ሙሉ አፍሳ እየጎረሰቻቸው በዚህ የግሏ ጥያቄና መልስ ውስጥ ሆና ድንገት ሁለት አዳፋ የለበሱና አንድ ፍጹም ጸአዳ ሱፋ የለበሰ ጸደ ሱፍ የለበሰ በከን በከረባትም የታነቀና ሳምሶን አይት ያንጠለጠለ ጅንን ቢጤ አውሯቸው ባጠገባቸው ሲያልፍ አይኖቿ በባለ ሱፉ ላይ ቦዙ። አዛውንቱ እያወሯት ነው። ከፊሉን ትሰማቸዋለች። እንዴት ያንን የመሰለ ጸዳ ላይ የለበሰ ሰው ከዚህ ጋር ብላ በትኩረት ስትከተላቸው ከነሱ በተቃራኒ የሚመጣ አንድ ሰው አቁሞ ማናገር ጀመሩ። ወዲያው ባለሱፉ አቅፎ ሲስመው አብረውት የነበረውት ብቸኛውን ሰው እንዳማረ ቀፎ ዞሩት። ስላልገባት ወደ አዛውንቱ እየተመለሰች እንዴ ሲጠፉ ጊዜ እኔ ደግሞ እንዳለቻቸው ብቸኛው ሰው የድንገት እብድ ሆኖ መጮፍ ጀመረ። ደነገጠ። ተመልሳ ሰፈጠጠች። ባለሱፉ ና ተመልሳ ፈጠጠች። ባለሱፉና አብረዎት የነበሩ ሁለት ሰዎች ከሰውየው እየሮጡ ሲሸሹ ተመለከተችና፣ አባባ ዘረፉት፣ ዘረፉት እኮ እያለች ተወራጨች። አዛውንቱ በነበሩበት ሳይንቀሳቀሱ በቆየታቸው ደንግጣ መለስ ብላ አየቻቸውና፣ ጮህኩበዎት አባባ ሲዘርፎዎት ጊዜ አለች አለችና እንደ አዛውንቱ ሰከን ለማለት ስትሞክር፣ አይ ልጄ፣ ቅድም ያየሽው ባለሱፍ ምን መስሎች ነበር? ደህና ነኛ? አየሽ እኛ ሰውን ደህና እና ሌባ አድርገን የምንመድበው በአለባበሱ ነው። ልብስ በውስጥ ያደረው ማንነት ነጸብራቅ ነው አሏትና፣ በይ ነገ መጥቼ እዘይርሻ አለው! አሏትና መንገዳቸው ገቡ። ተነስታ በመቆም አባባ እንዳይቀሩብኝ በአላህ አለቻቸው። ዙረው የእሽታ ምልክት እያሳዩዋት ፈገግ ብለው ጉዟቸውን ቀጠሉ። ያየችው ነገር እሷን ለማስተማር ሆን ተብሎ እየተሆነ ስለ መሰላቱ ሁሉ ሰጊድ ከድር የሚመጡት ሊያስተምሯት መሆኑን ዳግም መውጣትና መውረድ ያዘች። ይቀጥላል። በክፍል አራት እስከምንገናኝ የዛሬው ቪዲዮችን ይህን ይመስል ነበረ። ለምታበረታቱ ከልብ ነው ማመሰግነው እያልኩ፣ ሰላም፣ ፍቅር፣ አንድነት ለእናት ሀገራችን እኔ በዙ ሰናበታችኋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱህ